በበጀት አመቱ ዘጠኝ ወራት በዋና ዋና የማክሮ ኢኮኖሚ አመላካቾች ስኬታማ አፈጻጸም መመዝገቡን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ አስታወቁ። የ2017 በጀት አመት የሶስተኛው እሮብ አመት የ100 ቀናት አፈጻጸምና የተሟላ የማክሮ ኢኮኖሚ ትግበራ ያለፉት ዘጠኝ ወራት አፈጻጸም ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተገምግሟል። አክሊሉም ተስኖት በያዝነው የበጀት ዓመት የሶስተኛው ርብ ዓመትን አስመልክቶ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ የማክሮ ኢኮኖሚና የዘርፎች አፈጻጸም ሪፖርት አቅርበዋል። የሁለተኛው ሀገር በቀል የኢኮኖሚ ሪፎርም የማክሮ ኢኮኖሚ መረጋጋት፣ የዘርፎች ምርታማነትና ተወዳዳሪነት ማጠናከር፣ የኢንቨስትመንት ንግድን ከባቢ ማሳደግ እንዲሁም የመንግስት የመፈጸም አቅምን ማጎልበት አላማ አድርጎ ወደ ትግበራ መግባቱን አብራርተዋል። የመጀመሪያው የማክሮ ኢኮኖሚ መረጋጋትን ማረጋገጥ ነው። ሁለተኛው የዘርፎችን የማምረት አቅም ምርታማነትና ተወዳዳሪነት ማሳደግ ነው። ከዚያ አኳያ አምስቱን የእድገት ምንጮች ግብርናን፣ ማኒፋክቸሪንግ፣ ማዕድን፣ ቱሪዝም እና ዲጂታል ኢኮኖሚ ወሳኝ የእድገት ምንጮች ናቸው። በዚህም ምክንያት ከአንድ መር ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ መሸጋገራችንን በደንብ አድርጎ ያረጋገጠ የሪፎርም ስራ የተሰራበት እና እነዚህም ዘርፎች የሚያስፈልጋቸው ሪፎርም የሚያስፈልጋቸው ኢንቨስትመንት ማሻሻዎች የተደረጉበት ነው። የኢንቨስትመንትና የንግድ ከባቢን ማሻሻል ሌላኛው ምሰሶ ነበረ፣ የአገር በቀል የኢኮኖሚ ማሻሻያ። አራተኛው ደግሞ እነዚህ ሁሉ የኢኮኖሚ ማሻሻያዎች ውጤታማ የሚሆኑት ፐብሊክ ሴክተር ሪፎርም፣ የሲቪል ሰርቪስ ሪፎርም ማለት ነው። እንደ ወሳኝ ፒላር ድሮ አስቻይ ብለን የምንለውን ግን ይሄ ወሳኝ ፒላር ነው፣ በዚህ ሌቭል ተይዞ መሰራት አለበት በማለት ወደ ስራ ገብተናል። በበጀት አመቱ ዘጠኝ ወራት በአራቱ ምሰሶዎች የተሻለ ስኬት መመዝገቡን ጠቅሰው፣ ይህም የስምንት ነጥብ አራት በመቶ የኢኮኖሚ እድገት ለማስመዝገብ የተያዘው እቅድ እንደሚሳካ ያመላከተ ነው ብለዋል። በበጀት ዓመቱ ኢንቨስትመንትና ቁጠባ ከአጠቃላይ የሀገር ውስጥ ጥቅል ምርት ያላቸው ድርሻ መሻሻሉንም ነው የጠቀሱት። ስምንት ነጥብ አራት በመቶ የኢትዮጵያ ኢኮኖሚ እንደሚያድግ በዚህም በተለይ ማኒፋክቸሪንግ ዘርፍ እድገት ከሎቤዝ እየተነሳ ያለ እንደመሆኑ እድገቱን የሚመራ መሆኑን ያሳያል። ኢንዱስትሪ በአጠቃላይ 12.8 በመቶ ያድጋል። ማኒፋክቸሪንግ ግን በ12 በመቶ ያድጋል። ሌሎቹም ዘርፎች ግን ሮበስት የሆነ በጣም ጠንካራ ፖዘቲቭ የኢኮኖሚ እድገት እንደሚያስመዘግቡ ነው እንግዲህ የመጀመሪያው ግመታ ያሳየው። ከዚያ አኳያ ወሳኝ አመላካች በማክሮ ኢኮኖሚው የሪፎርምም ውጤት ተደርጎ የሚወሰደው የቁጠባና ኢንቨስትመንት ሁኔታ ነው። በሀገር ውስጥ ለምሳሌ የአስራ ስድስትና የአስራ ሰባትን ብቻ ብንመለከት እንኳን ኢንቨስትመንት ከጂዲፒ አስራስድስት ላይ ሀያ በመቶ ነበረ። በ2017 ግን የጂዲፒያችን ሀያ ሶስት ነጥብ ሁለት በመቶ እንደሚሆን ኢንቨስትመንት ተሻሽሎ ማለት ነው አሁን ያሉት አፈጻጸሞች ያመላክታሉ። ቁጠባ ከጂዲፒያችን ሲታይ የተሻለ አፈጻጸምን ነው የምናየው። በ2017 የሀገር ሀገር ውስጥ ገቢ አሰባሰብ ላይ የተሻለ አፈጻጸም መመዝገቡን የተናገሩት ሚኒስትሯ የውጭ ብድር ጫና ከአጠቃላይ የሀገር ውስጥ ምርት ያለውን ምጣኔ ወደ 13.7 በመቶ ዝቅ ማድረግ ተችሏልም ነው ያሉት። የተሟላ የማክሮ ኢኮኖሚ ማሻሻያው የኢኮኖሚ እድገትን ከማሳለጡ ባሻገር 3.5 ቢሊዮን ዶላር የዳሽ ግሽ ጊዞ መምጣቱንም ተናግረዋል። ዓለም አቀፍ ተቋማት አገራት ጋር በተደረገ ትብብር የእዳ ሽግሽግ በዚህ ሪፎርም ምክንያት በከፍተኛ ሁኔታ ተጠቃሚ መሆን ተችሏል። የእዳ ሽግሽጉ መጨረሻ ውሳኔውንም ከማግኘቱ በፊት እንደምታስታውሱት የ1.4 ቢሊዮን ብር የጊዜያዊ የእዳ ክፍያ ማቆም ወይም ስታንድ ስቲል ማግኘት መቻሉ ኢኮኖሚውን እንግዲህ ያለንን ገንዘብ ለልማት እንድናውል ከማረጉ በተጨማሪ ያለውን ጫና ከመቀነስ አኳያ ትልቅ ሚና ተጫውቷል። ይሄ ሪፎርም የ3.5 ቢሊዮን እዳ ሽግሽግ አብሮ ይዞ የመጣ ነው። በሪፎርም ስራው በእዳ ውስጥ የነበሩ የመንግስት የልማት ድርጅቶች በኢትዮጵያ ኢንቨስትመንት ሆልዲንግ ስራ ወደ ትርፋማነት መሸጋገራቸውንም ገልጸዋል። ባለፉት ዘጠኝ ወራት መንግስት ምንም አይነት ብድር ከብሔራዊ ባንክ አለመውሰዱን ጠቅሰው ይህም የዋጋ ንረቱን ለማረጋጋት ትልቅ ፋይዳ ማበረከቱን ያብራሩት ለአብነትም ለአፈር ማዳበሪያ ብቻ 62 ቢሊየን ብር ድጎማ መደረጉን ተናግረዋል። በሪፎርሙ ምክንያት ተጋላጭ የሆኑ ዜጎቻችን በሚመጣው የአጭር ጊዜ ተጽዕኖ ወደ ከፋ ችግር ውስጥ እንዳይገቡ ለማድረግ የተደረገ ነው። ለማዳበሪያ ወደ 62 ቢሊዮን 84 ቢሊዮን ነው ለዓመቱ የተያዘው። ከእያንዳንዱ ኩንታል ማዳበሪያ ውስጥ 3700 የኢትዮጵያ ብር እየተደጎመ ነው ማለት ነው። አርሶ አደሩ ለመድኃኒት በለውጡ ምክንያት የሚመጣውን በመድኒት ዋጋ ላይ ጫና ለመቀነስ እስካሁን ድረስ ሶስት ነጥብ አምስት ቢሊዮን ብር ድጎማ ተደርጓል። ዘይት ወደ ስድስት ቢሊየን ብር ተደርጓል። ደሞዝ ወደ ሰላሳ ስምንት ነዳጅ በትሬጀሪ በኩል ስልሳ ቢሊየን በነዳጅ ድርጅቱ በኩል ያለውን አርባ ስንጨምር መቶ ቢሊዮን ብር በዘጠኝ ወሩ ብቻ ለነዳጅ ድጎማ አድርገናል ማለት ነው። በበጀት አመቱ ዘጠኝ ወራት በሀገር ውስጥ በውጭና በርቀት የስራ እድል ፈጠራ ውጤታማ ስራ መከናወኑን ነው ሚኒስትሯ ባቀረቡት ሪፖርት የጠቀሱት